አንቺ አሰሜን፣ እንደ እኔ ያስረዳንሻለሁ አልኩሽ እኮ። ንገሪኝ ችግርሽን ምንድን ነው? አንቺ ብቻ የምታወሪው ደግሞ ከሴትዮዋ ጋር። ዞር ብለሽ ንገሪኝ አልኩሽ። እኔ እነግራታለሁ። ሊሞት እኮ ነው። እግዚአብሔርን ነው የምልሽ። ስንት በቃ ጥንቅን ፍራሱ አላስተኛ አላስተኛሽም እያለችኝ ነው። ሁሉ ጊዜ እንደዚህ ነው። በቃ ጠዋ ጠዋት ተከስታ ትጮብኛለች እኮ አሁን፣ ችግርሽን ንገሪኝ እና እኔ እንድነግርልሽ አልኩሽ እኮ። ውጭ ማለት ነው አረማ አለ አይደለ? አረማ ብዙ ነው አለው። ሁሉ ጊዜ ወተሹ ቤት ለኛ ልጅ ከግቢ ውጭ ነው ወላ ግቢ ውስጥ ነው? ትላንትና ከትላንት ወዳ ማለት ነው ሌሊት ሌሊት ሌሊት አንድ ሰዓት ተኩል ወተሽ አርሜ እብሳ ምንድነው እብሳ አብሪና አለች። ከዛ እብሳውን አብርቼ ምን ብዬ ነግርሻለሁ? እብሳውን አብርቼ ወጥቼ አረም እኮ ትልሻለሁ፣ ሌሊት ማለት ነው። እንዴት አታስብልኝም? እንዴት አታስብልኝም? ዝም ብላ ነው የምታወራሽ። አሁን አትስ- ሴትዮዋን አምጫት፣ በቃ አምጫት፣ አምጫት፣ አምጫት። አንቺ ምንም ማስረዳት እራሱ ለሰው ጥያቄ ነ። ይሄን አረማ አሪሚ እንዳትል ሀገር የሚካለች እኔ ወደ ኢትዮጵያ ነው ምትመልሽኝ። መሄድ ፈልጋለሁ ወደ ኢትዮጵያ። ይሄ አረማ ግን አላርምም። መቤትን አንቺ በእኛ ቢሮ አይደለ የመጣሽው? ገነት አንቺ በእኛ ቢሮ አይደለሽም ወይ የመጣሽው ነው የሚልሽ። በምን ቢሮ? በእኛ በእኛ

አላህ እናቱ የሆነችዋን መዳም፣ አላህ የወፍቃችሁ። ጠፍታችሁ የምትሰሩ እንደዚች አይነት እንኳን መጥፎ ሰገጤው የሆነች መዳም መም ቢገጥማችሁ፣ ወጥታችሁ የመቀየር እድል አላችሁ። እንደዚ ግን ኮንትራት የሆናችሁ እድላችሁ የሚሆነው መሳፈር ነው። ምክንያቱም መክተብ ሶስት ወር ከሞላ በኋላ መክተብ አይቀበሉም። ለምን? አሰሪዎች ፍቃደኛ ከሆነው ወረቀታችሁ በሌላ ከፊል ካንስሌሽን የማይሰጡ ከሆነ አንሰጥም መብት ሄደው ብሬ ካልተመለሰልኝ ወደ ኢትዮጵያ ማሳፈር እችላለሁ የሚሉ ከሆነ ይችላሉ። ሳውዲ አረቢያ ላይ ማለት ነው። ዱባይ ላይ ግን በፍጹም አይችሉም እንደዛ እኛ ህጉን አናቀውም እንጂ የመከራከር አቅማችን ደካማ ነው እንጂ ዱባይ አይቻልም። ዱባይ እስከ ስድስት ወር ድረስ ኮንትራታችሁን እስከ ስድስት ወር ድረስ ቤት ከባድ ነው ግን አንድ ነገር ልምከራችሁ በዚህ አጋጣሚ ማለት ነው። እንደዚህ አይነት ነገር መጥፎም ቢሆን ምንም ቢሆን ከፍላችሁ የምትመጡትን ብር ታውቁታላችሁ። ገብቷችኋል። ከፍላችሁ የምትመጡት ከመቶ ሺህ ብር በላይ ነው። ምርመራ እስከ ዘጠኝ ሺህ ብር ከፍላችሁ ነው የምትመጡት። ኦኬ፣ ሲኦሲ ብር ካለሽ ሀያ አምስት ሺህ ብር ትከፍያለሽ። ከሌለሽ ግን ስድስት ወር ምናምን ትፈጃለች ሲሉ የሲቡሲን ወረቀት ለመቀበል ማለት ነው። እዚህ ጋር ስትመጡ ስትሮንግ መሆን አለባችሁ። እንደምንም ተጋፍጣችሁ ቢሆን የመጣችሁበትን ገንዘብ ችግሩ ጭቅጭቅ፣ ስራ ምናምን ከሆነ እንደምንም የመጣችሁበትን ገንዘብ ለመመለስ እጥረት ማድረግ አለባችሁ። ታገሱ። ትዕግስት በጣም ጥሩ ነው። መሊካም ፍሬ ይሰጣል። ካልታገስን ካልታገስን ራሳችን ያለንበት ቦታ ካልተቀበልነው በጣም ከባድ ነው። በጣም ብዙ ነገሮችን እንከስራለን። ለብዙ ጊዜ አይደለም የምትታከሱት። ለትንሽ ጊዜ ታከሱ። ቢያንስ የመጣችሁበትን እዳ የመጣችሁበትን ገንዘብ እንዳትከስሩ። ለምን እንዳጋጣሚ እንዳጋጣሚ ቢሮ አልቀበልም ብሏት ወደ ኢትዮጵያ እንኳን ብታሳፍርሽ ነገ ኢትዮጵያ ስትገቢ ሌላ አገር ኢብን ቤተሰቦች ጋር ሳትሄጂ ሌላ አገር የምትሳፈሪበትን ገንዘብ መያዝ አለባችሁ። ይሄ ግዴታ ነው። ለምን የኢትዮጵያን ሰው ታውቁታላችሁ። በተለይ የክፍለ ሀገሩ ሰው ስለ ሰው እያሰባችሁ ራሳችሁን ጉዱ፣ እያልኩኝ አይደለም ግን በባዶ ስትሄዱ ድሮ ማትረባም ነበር ቤተሰብ ይንቃል። የገዛ እህት ወንድሞችሽ ራሱ ጠንካራ ካልሆንሽ ይንቆሻል። የሆነ ነገር ማለታችን ቤት ውስጥ ይሄ የአንቺ ደግሞ ምናምን ነው የምትባዩ፣ እና እዚህ ጋር የሆነ ነገር ሲገጥማችሁ ትላንት አቋርጣችሁ ለፍታችሁ ደክማችሁ የመጣችሁበትን መንገድ ማሰብ መቻል አለባችሁ። ቆም ብላችሁ ያን ማሰብ ኦኬ፣ በቃ ይህን ገንዘብ ሳልመልሰው ምንም መጥፎ ብትሆን እሺ እሺ ይበልጣል ከእሺ ራብ ከሌለ እሺ እያላችሁ መቼስ እንደዚህ ገፍትራት አታሰራሽ እሺ፣ እንሻአላህ እንደዚህ ግትር አትሆኑ። ግትር መሆን በጣም ነው የሚጎዳው። እኔ በራሴ አያቸዋለሁ። የምሬ ነው የሆነ መላ የሆነ ሲስተም እስክታበጁ ድረስ እሺ እሺ ኢንሻአላ ካልሽ ባሰሪው ኢንሻአላ፣ ሰዓት እስካላችሁ ድረስ ደግሞ ስርድ ችግር የለውም። ለምን እስኪያልፍ ድረስ ነው የምላችሁ። ለምን እኛ ኢትዮጵያኖች ህግ ኤምባሲ ምናምን አይረዳንማ፣ ግዴታ ራሳችን ለራሳችን ነው መቆም ያለብን። እራሳችንን እዚህ ጋር ለኛ ያለ ነው ግዴታችሁ ነው። እና መበርታት መጠንከር አለባችሁ። በተለይ አሁን ላይ የምትመጡቶቼ ትንሽ ነገር አትችሉ። ድሮኮ ወላሂ ያለ ዋይፋ ያለ ስልክ ስልክ በሁለት ወር በሶስት ወር ደሞዛቸው 3500 ነው፣ 4000 ብር ነው። አሁን አልሀምዱሊላህ ቢያንስ ሰዎች እንኳን መጥፎ ቢሆኑ ጓደኛ ካለሽ ጥሩ ሰው ካለሽ ኮሚኒኬት፣ ወሬ እንደዚህ እንደዚህ እኮ አረገችኝ፣ እንደዚህ እንደዚህ እኮ ታረገኛለሽ መዳሜ ብለሽ የምታወሪበት መንገድ አለሽ። በፊት እኮ የዛሬ አምስት ዓመት ዛሬ አሁንም እኮ አሉ፣ ወድ ላይ ነው የምላችሁ፣ ዋይፋ የሌላቸው ልጆች አሉ፣ ዋይፋ የሌላቸው አንቺ አሁን ዋይፋ ስላለሽ ነው እዚህ ጋር የምታወር። ሁሉም ቤት ራሱን የቻለ ስቃይ አለ። ነገር አይሟላም። አንዳንድ እብዶች ደግሞ መዳሞች አሉ። እብዶች ብትነግሯቸው እራሱ እማይረዱ እማይሰሙ ግን፣ እንደዚህ አይነት መዳሞች እሺ በማለት እሺ በማለት እንትንትሯቸኋላችሁ ትይዟቸኋላችሁ። ለምን አላማችሁ እስኪሳካ እኮ ነው። መጥፋት እኮ ትችላላችሁ። የመጣሽበትን ገንዘብ እኮ ወደ ኢትዮጵያ ከላክሽ አሳፍሪኝ አልሰራም ወይም ደግሞ ይሄን ይሄን ነገር አስተካኪልኝ ማለት ይቻላል። የዓለም መጨረሻ አይደለም ወላሂ። እና በርቱ ጠንክሩ ነው የምላችሁ። መጠንከር መቻል አለባቸው፣ አሁን የምትመጡ ልጆች በተለይ ማለት ነው። ምክንያቱም የመጣችሁበት መንገድም ከባድ ነው፣ እንደ በፊቱ ቀላል አይደለም። በፊት መንገዱም ቀላል ነው፣ እንደዛ አይነትም ችግር ቢኖርም ግን አሁን የተሻሻለ ነው ከጊዜው አንፃር ስታዩት፣ ብዙ ነገር ዋይፋይ አላቸውም፣ ስልክ አላቸው። ስልክ ባይኖርሽ ይሄ ነገር ለማን ተዋሪያለሽ? ማን ይረዳሻል? ማን ሊረዳሽ ይችላል? እና በያላችሁበት ቦታ ሰላማችሁ ይብዛ፣ ራሳችሁ ጠብቁ፣ እወዳችኋለሁ። ይሄ ቻናል ደግሞ ለሌሎች እህቶቻችሁ እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እህቶቻችሁ እንዲደርስ አድርጉት። ይሄን መልእክት ይጠቅማል ብዬ ስላሰብኩ ነው። ልተኛ ተዘጋጀለሁ ግን አላስቻለኝ። ይህን ቪዲዮ ስሰማ ማለት ነው። በጣም ነው ወላሂ፣ በጣም ነው የሚገርመው። ማለት ስታዩት ቀልድ ይመስላል፣ ግን የሰው ሀገር ከባድ ነው። ቢሆንም ግን ነገ ሌላ ቀን ነው ነገ ሌላ ቀን እንደሆነ ማመን መቻል አለባቸው። እቺ ልጅ አሁን ማለች በቃ እኔ ውጭ ጠረጊ ካለችኝ አልሰራም አለች። ማነው የሚጎዳ? አያችሁ ደላላው ምን አለች? መክተብ አያገባውም ነው ያለችው። ዞሮ ዞሮ እቺ ልጅ ነው ምትጎዳ።